እነዚህን እነዚህ ስሞች ማለትም ያህያ፣ ዘከርያ፣ ኤልያ የሚሉት ስሞች በመነሳት አላህ ለቀደሙት ነቢያት ወይም ህዝቦች ራሱን ያስተዋወቅበት የባህሪ ስሙ ነው ያህ የሚለው ወይም ደግሞ ያላህ ስም ነው ብለን ማለት እንችላለን። ምኑ የእንትኑ ማለት ነው። ይሄ ዮድሄ ባፊ አብርቤሽኑ ያ ያ አብርቤሽኑ ስለመጣ ያ ዘከርያ ወይም ኤልያህ ስንል ያ የሚለው እንትን ስም ያ ቀደምት ነቢያት የራሱን ያስተዋወቀበት የባህሪ ስም ነው ወይስ ከምናምን የባህሪ ስም ነው የባህሪ ስሙ ነው። ኦሪት ዘጸአት ምዕራፍ ሶስት ቁጥር አስራአራት ላይ ኦሪት ዘጸአት ሶስት አስራአራት ላይ እንደዛ ነው። እሄ አሸር እሄ ያለው ይላል ለእስራኤል ልጆች፣ አያም ዛት አያም የሚለው ማለት ነው ይሄ ብሎ ነው ያለው። እዛው ላይ ደግሞ መዝሙረ ዳዊት ምዕራፍ 68 ቁጥራት ላይ ወደ ደመናዎቹ ለወጣ መንገድ አድርጎ ስሙም ያህ ነው ይላል። ያህ ማለት የዮድሄ ባፌ አብርቤሽን ነው። ዮድሄ ባፌ ማለት ነው። ኤልያ ለምሳሌ፣ በዕብራይስጥ ኤል ማለት አምላክ ማለት ነው። ያህ ማለት የያህዌ አብርቤሽን ነው። በግዕዝ ኤልያስ ይባላል። በአረብኛ ኢልያስ ይባላል። ያስ የሚለው ነገር እንደዛ ነው። ያሁ በግዕዝ ሲሆን እዩ በአረብኛ ያህወ በእንትም ማለት ነው ያህወ ማለት በአረብኛ ሲሆን ማለት ነው። ቁርአን ውስጥ ያስ የሚለው ወይም ያ የሚለው ነገር ምጻረ ቃል ሆኖ ይመጣል። ለምሳሌ በሱረቱ ሷፋት ምዕራፍ 37 ቁጥር 123 ላይ ኤልያስን በእርግጥ ከመልእክተኞቹ ሆነ ይላል። አየው። ኤልያስ ኤልያስ ያስ የሚለው ነገር ኢል ማለት የኢላህ አብሪቤሽን ነው። ያስ ማለት ራሱ ያህ የሚለውን ነገር የሚተካ ነው። ፕሮኖንስ ሲደረግ ማለት ነው አልያስ ኢልያስ የሚለው ነገር ማለት ነው ያህ አምላክ ነው ማለት ነው። ዘከሪያ የሚለው ቃል ያህ ያስታውሳል ማለት ነው ራሱ ማለት ነው የምታገኘው የቱ ጋ ነው? ሱረቱ መሬ ምዕራፍ 19 ቁጥር ሁለት ላይ ዘከሪያ የሚለው ማለት ዘከሪያ የሚለው ማለት ያህ ማለት የአህቤ አብሬቤሽን ቃል ነው። ትንቤተ ኢሳያስ ምዕራፍ 42 ቁጥር 8 ላይ እኔ ዮድሄ ቫፍሄ ነኝ፣ ይህ ስሜ ነው ይላል። ኤርሚያስ 4426 ላይ በታላቁ ስሜ ምያለዋል። ታላቁ ስሙ ማን ነው ዮድሄ ቫቭሄ ነው። አሁን ችግሩ ምንድን ነው? ሀሸም የሚባለው ወይም ስሙ በብሉ ኪዳን ላይ 6518 ጊዜ በማስፈሬት ላይ ይገኛል። ነገር ግን ያን ስም ላለመጥራት ብለው እነሱ አዶናይ ከሚለው ውስጥ አታፍ ባታ፣ ኦላምና ቃሜጽ የሚባሉትን አናባቢ ፊደላት ወሰዱ፣ አኦአ የሚባሉትን ከዛ በዮድሄ ቫቭሄ ላይ ሲጨምሩ ያህዌ ወይም ደግሞ ጆቫ የሚለው ነገር ፈጠረባቸው ማለት ነው። ለዛ ነው የተለያየ መድበል እውቀቶች የአህወይ ወይም ጆባ የሚለው ቃል በአድ ከሆነ ቃል የመጣ ነው ራሱ ብለው ነው የሚያስቀምጡት። በአድ ከሆነ ድምፅ ፊጫላት ተዋቅሮ የመጣ ነው ብለው ነው የሚያስቀምጡት ማለት ነው። ይህንን ከተረዳ ነው ዮዴሄ ባፌ ግሱ ምንድን ነው ብለን ስንል ኖረ ነው አዋሃም ነው ራሱ። አዋሃ የሚላል ሃዋ ማለት ራሱ ያው ዘሊቪንጓን ማለት ነው። አሁን ጥያቄ የሚነሳው ይህ ስም በእስልምና አለ ወይ ነው ጥያቄ የሚነሳው፣ አለ ረሰላ ሰለም ሱነን ብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ምን አሉን፣ ያላ ታላቅ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው አሉ። ይህም በሶስት ሱራዎች ውስጥ በበቀራ በአል ምራን እና በጣ ውስጥ ይገኛል አሉ። አሃ መመርመር ጀመርን፣ ውላማዎች ስቲንባጥ ማድረግ ጀመሩ። ሱረቱ በቀራ መራፍ ለ ቁጥር 255 ላይ ያገኙት አለሀይ የሚለውን ስሙን ከዛ ሱረቱ አል ምራን 32 ላይ ያገኙት አለሀይ የሚለውን ስሙን ሱረቱል በቀራ ሱረቱ ጣሃ ምዕራፍ ያው ቁጥር 111 ላይ ያገኙት አልሃይ የሚለው። ከዛ ተፍሲሩ ቢኑ ከሲር ብትመለከተው ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ይሄን ነገር ይናገራል። ረሰላለ ሰለም ያላን ታላቁን ስም በሱ በተማጸኑበት ጊዜ የሚቀበል ነው ብለው፣ በሶስት ቦታዎች ላይ ይገኛል ብለው፣ በሱረቱ በቀራ፣ በሱረቱ አለ ኢምራን፣ በሱረቱ ጣሃ ውስጥ ይገኛል ብለዋል። ስለዚህ እኛ ጠዋትና ማታ አያትል ኩርሲን ስንቀራ ያላን ታላቅ ስም እንጠራለን ማለት ነው። ያ ታላቁ ስም ደግሞ ማን ነው አሉ ረሰላለ ሰለም አለሀይ ብሎ ነው ያስቀመጡት። ስለዚህ አለሃይ ማለት ዘሊቪንጓን ማለት ነው፣ ሕያው ነው የሚኖረው ማለት ነው። ያም ዮድ ሄ ቫፍ የሚባለው ነገር አናባቢው በትክክል ምን እንደሆነ ስለማይታወቅ እንጂ የሚያሰኑ ይሉታል አንዳንዶች የተረጉሙት እንደገና ደግሞ የሚያደርግ ተብሎ ተብሎ አንዳንዴ ደግሞ ሕያውም ተብሎም ተብሎም ዘሊቪንጓን ብሎም የተረጎሙት አሉ ራሱ ማለት ነው። እና ስምን በጠየቁን ጊዜ ሲባል ምንድነው ብለ ያለው እዛ ጋር ታስታውስ እንደሆነ ይሄ አሸር ይሄ አያም ማለት ነው። ይሄ ማለት ይሄ ማለት አያም ማለት ነው። ይሁድ ይሄ ቫፍሄ ደግሞ ደሞ ደሞ ምንድን ማለት ነው? እርሱ ነው ማለት ነው። እኔ ነኝ ማለት ሲሆን አሁን ደግሞ እርሱ ነው ህወ ነው ራሱ ያህወ። በአረብኛ ያህወ ታቃል አላውቁት ያ ማለት ምን ማለት ነው? የአላ ያረብ ምናምን ትላላል ምን ማለት ነው? ያ ያ ማለት በአማርኛ በአማርኛ ሆ ማለት ነው፣ ሆይ ማለት ነው። ያ ህወ እንደዛ ብሎ ያስቀምጡታል ብሎ ያስቀምጡት ሎ በቀራ ምዕራፍ ሁለት ቁጥር አንድ መቶ ስልሳ ሦስት ላይ ታገኘዋለህ እርሱ ማለት ነው። ላ ኢላሃ ኢላ ህወ ከእርሱ በቀር ሌላ አምላክ የለም። እርሱ ለሚለው ቃል የሚገባ ህወ ነው አየው ያህዋ ማለት ነው። ዮዴሄ ባብሄን በሶስተኛ መደብ ነው እርሱ ነው ማለት ነው ትርጉሙ። ያህዋ ብለው ነው ያስቀምጡት። ይሄ ማለት ደግሞ እኔ ማለት ነው የመጀመሪያ መጀመሪያ መደብ ነው ሶስተኛ መደብ ላይ ነው ያለው ብሎ ሁለቱም ግን የአምላክ ስም ነው ብለ ያስቀምጣሉ። በዚህ መልኩ መረዳት ይችላል። በጣም አመሰግናለሁ ኡስታዝ። ሌላ ሰው ካለ ግቡና ፒኬ ትንሽ ትቆያለህ፣ እንትን ልበለው እኔ ማን ዙሁር ልስከድ በዛሬ ደግሞ ምሳም ልብላ። ከዛ ስጨርሱ እንዘጋለን ማለት ነው ኢንሻአላ። መግባት ትፈልጉ ሰዎች አስገቡ፣ ከስራ አድሚኖች ወሳጀማል። አለ አለ ኡስታዝ፣ ኔትወርክ ያስቸገረኝ ነው እንዴ አለው ኦኬ ለፒኬ ያስገባለት የሚፈልገውን ሰው፣ የሚረብሽ ሰው ካለ ችግር የለውም። አይ እንትን በልለት ሚዩት ምናምን አድርገለት። ሰላም ናቸው። ሰላም እንዴት ነው ፌሊክስ? ሰላም ነው። ሰምዋይ ክሬተር እንዳለው አምናለሁ። እሺ ጥያቄ ምንድነው? አ ጥያቄ ነኝ ማንም ሰው ሲወለድ እስላም ሙስሊም ላይ ነው የሚወለደው የሚለው ነገር ላይ ነው ጥያቄ። ኦኬ ሰው እንዴት ነው፣ ማንም ሰው ሲወለድ እንዴት ነው ሙስሊም ሆኖ ነው የሚወለደው ነው ጥያቄ። ጥያቄ ነው አዎ፣ አንደኛ እሱ ነው በዚህ ሌላ ደግሞ እሱን ደግሞ የሚያፈርስ ሀዲስ ውስጥ የሆነ

ስድስት ላይ የሆነ ልጅ ካፊር ሆኖ የተወለደ ያለ ብሎ አለ። እዛ ላይ እሱን ነገር እንዴት ተሰረዳለህ? እሺ፣ ሁለቱንም መልስልሃለሁ። ጥያቄህን ትመልሰህን ትሰማ ነው ያው። ካልተስማማ ወይም ደግሞ መጨረሻ ላይ ጥያቄህን ታቀርባለህ፣ ካልገባህ ማለት ነው። አብሽር በመጀመሪያ ደረጃ ማንኛውም ሰው ሲወለድ ሙስሊም ነው የምንልበት ትልቁ ምክንያት ፊጥራ የሚባል እስላማዊ ኮንሴፕት አለ። ፊጥራ ማለት አንድ ሰው ሲወለድ በውስጡ ያለው ምንነት ነው። ያ ምንድነው ከግብረ ገብ ወይም ደግሞ በጎነት ከሚባለው ጋር የሚያያዛል ፣ እንደዚሁም ደግሞ አንድን አምላክ የማወቅ ምንነት ማለት ነው። ማንኛውም ሰው ሲወለድ አንድን አምላክ የማወቅ ምንነት ውስጡ ላይ አለ። ያ ባህሪ ከሱ ጋር አለ ብለን እናምናለን እኛ ማለት ነው ሶ በዛ ምክንያት ማንኛውም ሰው ሲወለድ ምንድን ነው ሙስሊም ነው ብለን እናምናለን። ለዚህ አንዳንድ ማስረጃዎችን ልስጥህና ከዛ በኋላ ወደ ሕፃኑ ልጅ ወዳልከው ወደዛኛው ሀሳብ እንሄዳለን እንሻላ። እሺ መጀመሪያ እንደ እስላማዊ አስተምህሮት ከሆነ የምትጠይቀው፣ እንደ እስላማዊ አስተምህሮት በመጀመሪያ ደረጃ አንድ ሰው ሲወለድ ብቻ ሳይሆን ከመወለዱ በፊት በአደም ዐለይሂ ሰላም ጀርባ ላይ እያለ ገና በመንፈስ ደረጃ ላይ ወይም በነፍስ ደረጃ ላይ እያለ የአላህ ስብሃነወተዓላን ማንነትና አምላክነት መስክሯል ብለን እናምናለን። ለዚህም በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውሳለን። ስለዚህ ሁሉም ሰው በነፍስ ደረጃ እያለ ከአደም ጀርባ ላይ ሆኖ የአላህ ስብሐናው ተዓላን አምላክነት መስክረዋል ነው ሶ ያ ምስክር አለ። ግን በዛ ብቻ ሳይሆን የሚያቆመው የሆነ ሰዎች በሙሉ ሲወለዱም ወይም እኛ ማንኛውም ሰው ሲወለድ አላህ ስብሐናው ተዓላ በተፈጥሮ ጥምቀት ላይ አድርጎ አጥምቆ ነው እንዲወለድ ያደረገው ፣ ማለትም በኢስላም ላይ ማለት ነው። ሱረቱ አልበቀራ ምዕራፍ ሁለት ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም እምነት ወይም ጥምቀት ማለት ነው ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው ይላል። ስለዚህ የተፈጥሮ ጥምቀት አለን እኛ ሰዎች፣ እኛ ማንኛውም ሰው ማለት ነው። የተፈጥሮ ጥምቀት አለ ነው። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይም ወደ እውነት ተዘንባ የሆነህም ፊትህን ለሃይማኖት ቀጥ አድርግ፣ የአላህም ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። የአላህን ፍጥረት መለወጥ የለም ይላል። ስለዚህ የሰው ልጆች በሙሉ ሲወለዱ በምን ላይ ነው? በፊጥራ ላይ ሆነው ይወለዳሉ ማለት ነው። ያ ፊጥራ ማለት ምንድን ነው? አንድን አምላክ አላህ ሱብሓነሁ ወተዓላን የማወቅ ባህሪ ወይም ምንነት ሲሆን ከዛ ጋር በተገናኘም ደግሞ በጎነት የሚባለው ነገር አለ። ወነፍሲ ወማ ሰዋ ሲል አላህ ሱብሓነሁ ወተዓላ ነፍስንም ባስተካከላት ብሎ ሲናገር ማንኛዋ ነፍስ ስትወለድ ጀምሮ የተስተካከለች ነች ማለት ነው። ከፈለክ ከኢስላማዊ ውጭ የሆኑ አንዳንድ ምንጮችን ልሰጥህ እችላለሁ፣ በዚህ ዙሪያ ማለት ነው። ወደ ይሄ ሀሳብ ከገባህ ወደ ሁለተኛው ጥያቄ አልፋለሁ። ይሄ ሐሳብ ገብቶሃል? አሁን የተናገርኩት ያ ቢኮዝ አኮርዲንግ አኮርዲንግ ቱ በመጽሐፍ የምታስረዳኝ ግዴታ እሱ አይደለም ነው ማለት ስለማልችል እዛ ላይ በሱ የምታስረዳኝ ይቀበላል ለዛ እኮ እሺ፣ ከመጽሐፍ ወጣ ልበልልህና አመደ ወይም ደግሞ አንዳንድ ነገሮችን ልንገርህ አሁን የነገርኩህን ነገር ጋር በተገናኘ እንዳልኩ ከሃይማኖት ውጭ ቦርን ቢሊቨርስ የሚል መጽሐፍ አለ። ከፈለከው የጀስቲን ባሪት መጽሐፍ ነው፣ የሪሰርች መጽሐፍ ነው። ሙስሊሙ አይደለም ሰውየው። ሶ ይሄ ሙሉ መጽሐፉ የሚያትተው ምንድን ነው? ማንኛውም ሰው ሲወለዱ የአማኝነት ባህር ያላቸው ወይም ደግሞ በአንድ ትልቅ ፓወር የማመን ተፈጥሯዊ ማንነት አላቸው ብሎ ያስቀመጠው ነው። የ14 እስከ 17 ዓመት የሪሰርች መጽሐፍ ነው። ያንን ማየት ትችላለህ። በመቀጠል ስለ ግብረ ገብ ወይም ደግሞ ሞራሊቲ ያወራሁ ላይ ጀስት ቤቢስ ዘ ኦሪጂንስ ኦፍ ጉድ ኤንድ ኢቭል የሚል መጽሐፍ አለ። የፖል ብሉም ማለት ነው። እዛ መጽሐፍ ኤቲስት ነው። እንደዚሁ የሪሰርች መጽሐፍ ነው በሱ ላይ ያስቀመጣቸው ነገር አለ። ማለት የመልካም እና መጥፎ የሚባለው ነገር ኦሪጅኑ የሚጀምረው ከሰው ልጅ ከውልደቱ ነው ብሎ በህፃንነታቸው ያሉትን ነገሮች በጠቅላላ ያስቀምጣል። ስለዚህ ይህ ምንም በሃይማኖቶች በኩል ኢስላም ላይ የምታየው ቢሆንም ግን በሪሰርች በኩልም የተደገፈ ወይም ደግሞ ትክክለኛ የሆነ ጥናት ነው ማለት ነው ያወራው ያለውት እኔ ጀስት ኢስላማዊ ነገሩን ብቻ ሳይሆን ላይክ በሪሰርች ደረጃም ሳይንቲፊካሊ ማለት ነው በተደረጉ ሪሰርቾችም የተቀመጠ ማስረጃ ነው የነገርኩ ከፈለክ መጽሐፉን ሊያሳየ ይችላሉ የሚለውም ማለት ነው የኸድር አይ ቲንክ የኸድርን ታሪክ ስላነሳ ወደ ህፃኑ ጉዳይ ማለፍ እንችላለን ወይም ህፃኑ ላልከው ቢኮዝ አሁን ስታስረዳ ነበረ ማንም ሰው በዚህ መንገድ ስለሚወለድ የዚህን ልጅ ልዩነቱ ምን ፈጠር የምል ነገር ነው

ጦቢያ ካፊረን ብላ ያስቀምጠዋል እና በመጀመሪያ ደረጃ ይሄ ጉላም ተብሎ የተቀመጠው ጉላም ተብሎ የተቀመጠው ሕፃን ነው ወይስ አይደለም የሚለውን ነገር ማየት እንችላለን። አንደኛ ሙሉ ታሪኩን ሱረቱል ካፍ ላይ እናገኘዋለን። ይህ ሱረቱል ካፍ ምዕራፍ 18 ቁጥር 80 ላይ እንደምታየው ወአመል ጉላሙ ብሎ ይቀጥላል። ጉላም የተባለው ወጣቱም ልጅማ ወላጆቹ ምእመናን ነበሩ፣ ቢያድግ ትዕቢትን እና ክህደትን የሚያስገድዳቸው መሆኑን ፈራን ይላል። ወጣት ልጅ መሆኑን ነው የተቀመጠው። ጉላም ማለት ካሉት ትርጓሚዎች መካከል አንዱ ምንድነው? ወጣት ማለት ነው። ሶ ያ ከድር የገደለው ልጅ ጉላም ህፃን ሳይሆን ኦኬ፣ ህፃን ሳይሆን ወጣት ልጅ ነው። ኢማም ኢብኖል ቀይም رحمه الله እንዲህ ብለዋል። ወጣቱ ልጅ ለአቅመ አዳም እንደደረሰ ያመለክታል። ጉላም የተባለበት ምክንያትማ ለአቅመ አዳም እድሜ መድረሱ ቅርብ ስለነበረ ነው ይላል። ስለዚህ ያ አንተ ህፃን ብለህ ወይ ደሞ በእንግሊዘኛው ትክክል ነው አንተ እንዳነበብከው ዘቦይ ብሎ ያስቀመጠው ህፃን ተብሎ የተተረጎመው ልጅ ከመሰረቱም ህፃን አይደለም ነው። ይሄ የአረብኛ ዲክሽነሪ ላይ ማየት ይቻላል። ከፈለከ እዚህ ጋር ያስቀምጠዋል። አልጉላም ብሎ الانسان من البلوغ ኢላ ሲን ነቲስ ዓሸራ ብሎ 1ዘጠኛ ዓመት ሲመሎም ላ ሲን ለታሲ 1ሸ እጀዛ ከላ ውስታዝ እስከ 19ኛ ድረስ ያለ ወጣት ምን ተብሎ ይጠራል ብሎ ያስቀምጣላ ተብሎ ይጠራል ብሎ ያስቀምጠ የኸድርን ታሪክ እራሱ በቀጥታ ቁርአን ላይ ያለውን በቀጥታ ታሪኩን ካየኸው ሙሳ የተቃወመበት መንገድን ታለ ሙሳ ማለት ሙሴ ነው፣ በእስልምናው ማለት ነው። ሰው የተቃወመበት ሱረቱል ካህፍ ላይ ምንድን ነው የሚለው ቁጥር ሰባ አራት ላይ ያለ ነፍስ መግደል፣ ንጹህን ነፍስ ገደልክን ብሎ ነው የወቀሰው። ያለ ነፍስ መግደል ማለት አንድ ሰው ለምንድን ነው አንተ ሌላን ሰው ሳይገድል ንጹህ የሆነን ነፍስ እንዴት ትገድላለህ ብሎ ነው የወቀሰው። በእስልምና ሸሪዓ ደግሞ አንድ ሰው በነፍስ መግደል ራሱ የሚገደለው ለአቅመ አዳም ሲደርስ ነው። ወይም ደግሞ እድሜው ብቁ ሲሆን ማለት ነው። ሶ ብቁ ያልሆነ ሰው ነፍስ ቢገድልም ቢያጠፋም፣ ብቁ ያልሆነ ሰው በአላዋቂ ነው የሚታለፈው እንጂ ህፃን ተብሎ ሊቆጠር አይችልም። ስለዚህ ቁርአኑ ጋር ብቻ በተገናኘ እንደዚሁ ሀዲስም ያው ጃሚያ ትርሚዚ ላይ 1423 ላይ ኃጢአት የማይመዘገብባቸው ሰዎች መካከል አንደኛው ህፃን እንደሆነ እዚህ ጋር ያስቀምጣል ማለት ነው። ሶ እነዚህን ያው አለፍ አለፍ እያልኩ ነው ሙሉን ከማሳይ ስለዚህ እነዚህን ካየን ወጣቱ በመጀመሪያ እዚህ ጋር የተቀመጠዋለ ጡቢያ የውመ ጡቢያ ካፊረን ብሎ በተወለደበት ጊዜ ብለው ያስቀመጡታሉ ዴስቲንድ ቱቢ ቢ ኤዲስ ቢሊቨር ዘዳይ ዘደይ ሂወዝ ክሬትድ ብሎ በተፈጠረበት ጊዜ ከሃዲ ሆኖ ተፈጠረ ተብሎ ተቀምጧል ይሄ የተሳሳተ ትራንስሌሽን ነው ጡቢያ ማለት ከሃዲ ወይም ካፊር ማለት ሳይሆን መታተም ነው አንድ ሰው ክህደት ሲታተምበት ገባ አንድ ሰው ክህደት ሲታተምበት ጡቢ ተብሎ ይጠራል ማለት ነው ثم ከፈሩ ፈጡቢዐ ዓላ ቁሉቢህም ፈሁም ላይፍቀሁም ብሎ ያስቀምጣል ምን ማለት ነው የካዱ በመሆናቸው ነው በልቦቻቸው ላይ ታተመባቸው ይላል። ጡቢ የሚለው ቃል አሁን እዚህ ጋር እንደምታየው መታተምን ነው የሚያሳይ ስለዚህ ያ ልጅ ከሀዲ ሆኖ ሳይሆን የተወለደው ይሄ እንዳልኩ የተሳሳተ ትራንስሌሽን ነው ከሀዲ ሆኖ ተወለደ ሳይሆን ክህደት ታተመበት ነው ያ ወጣቱ ልጅ ክህደት ታተምበት። አላህ ሱብሐነሁ ወተዓላ ደግሞ ክህደትን የሚያተምባቸው ሰዎች በጠቅላላ አንደኛ ካሃዲ ናቸው። እዚህ አሁን ሙሉ የነዛ ሰዎችን ሙሉ ካራክተር ማየት ይቻላል። እንደዚሁ አላህ ካሃዲ ልቦች ላይ ያትማር ይላል። እንደዚሁ በወሰን አላፊዎች ልቦች ላይ ያትማር ይላል። ከቀሪዎች ጋር በመሆናቸው ወደዱ አላህ በልቦቻቸው ላይ ያተመባቸው እንዳለ መጀመሪያ ምንድን ነው ለመታተም አንተ ልብ ላይ ለመታተም ክህደት መኖር አለበት ነው። ሶ ያ የመጀመሪያው ነው። ታዲያ ይህ ሕፃን ለምንድን ነው የታተመበት? ነው ከድር የገደለው ልጅ ለምንድነው ነው የታተመበት? በመጀመሪያ እስከ ሀዲ ነበር ወይስ አልነበረም? ነው እዚ ጋር እንደምታየው ሳይህ ሙስሊም ሐዲስ 2380 ኤ ላይ ቃል በቃል የተቀመጠው ምንድ ነው ወአምል ላሙ ፈካነ ካፊረን አለ ያ ልጅ ምን ነበረ? አምቢሊቨር ነበር። የመጀመሪያው አምቢሊቨር ነበር። ምን ማለት ነው? ከሀዲ ነበረ ልጁ ራሱ ከህትመት በፊት ምን ማለት ነው ከሃዲ ነበረ ከመታተሙ በፊት ሁሉ ልጁ ከሃዲ ነበር ነው ከሃዲ መኖሩ ብቻ ሳይሆን መጥፎ ሰውም ጭምር ነበረ ያ ልጅ ምንድነው ካራክተሩ ራሱ መጥፎ ሰውም ጭምር ነበር ኢብኑ አባስ እዚህ ጋር ያስቀመጠው ላይ ማለት ነው ተፍሲር አልቁርጡቢ ቮሊዩም ስድስት ፔጅ 16 ሱረቱል ካፍ ላይ 188 ላይ ያስቀመጠው ኢብኖ አባስ ምንድን ነው፣ ነገር ግን የተገደለው አቅመ አዳም ደረጃ የደረሰ እና አመፀኛ ስለነበር ነው ይላል። ኢብኑ አባስ እንዲህ ብሎ ይላል፣ ወጣቱ መንገድ ቆራጭ ምን ነበረ? ሽፍታ ነበር። ያ ጉላም ተብሎ የተቀመጠው ወጣቱ ልጅ መንገድ ቆራጭ ሽፍታ፣ ከሃዲ ልጅ ነበር እንጂ ገና የተወለደ ህፃን ልጅ ከሃዲ ሆኖ የተፈጠረ እንደዛ ዓይነት አስተምህሮ እስልምና ላይ የለም ነው ህፃን ሳይሆን ጉላም ነው፣ ወጣት ልጅ ነው። ከሃዲ ነበረ። ከክህደት አልፎም መጥፎ ካራክተር ያለው ሰው ነበረ። ያንን ከድር የገደለበት ትልቁ ምክንያትም ምንድነው? ወላጆቹን በዛ ሁኔታ ላይ ቢያድግና ቢቆይ ወላጆቹን ወደ እርሱ ክህደት የወስዳቸው ስለነበር ነው። እዚህ ላይ ያልገባ ነገር ካለ ጠይቅ። ብዙ ነገሩን አልፌ አልፌ ነው። ሰዓት ላለመግደል ያስረዳው ማለት ነው። መቀጠል ይችላለን። እንግሊዝኛው ትራንስሌሽን ችግር አለበት ነው መትለኝ አንተን ሰማ ዶሙይትነ አላየሁትም ነበርና፣ እሱን ለማሳየት ቀለል ያለ ነገር ላሳይ። አልጉላም አለዚህ ቀተለሁል ኸድሩ ጡቢዐ ዮመ ጡቢዐ ካፊረን ይላል። ይህ አሁን እንግሊዝኛው ነው። አማርኛው ራሱ በጉግል ትራንስሌት ብታደርገው በአልከድር የተገደለው ልጅ ማህተም በተደረገበት ቀን ካፊር ተብሎ ማህተም ተደረገበት ነው። ሲወለድ እንደዛ የተወለደ አይደለም። ን ወደ እንግሊዝኛ ትራንስሌት ስታደርገውም ዘቦይ ሆዝ ኪልድ ባይ አልከድር ወዝ ስታምፕድ አሳን አንቢሊቨር ን ዘዳይ ሂወዝ ስታምፕድ ይላል። ማህተም በተደረገበት ጊዜ ከሃዲ ተብሎ ታተመበት ነው ይሄ ትክክለኛው እንጂ የትራንስሌሽን ችግር ነው ማለት ነው። ትራንስሌሽን ያው ሰው ነው የሚተረጉመው እና ብዙ ችግሮች አሉ። ግን አጠቃላይ ቁርአኑ ላይ ያለውን የልጁን ታሪክ ብቻ ብታየው ሕፃን እንዳልነበረ እና ወጣት እንደነበረ በትክክል መረዳት ትችላለህ። ሙሳ የተቃወመውም ለምን ነፍስ ያልገደለ ልጅ ትገላለህ እንጂ ሕፃንን ልጅ ለምን ትገላለህ አይደለም። ነፍስ የገደለም ቢሆን የሚገደለው ወጣት ሲሆን ነው። ካልሆነ ሕፃን ልጅ ነፍስ ቢያጠፋም እንደ ጥፋተኛ ወይም እንደ ወንጀለኛ አይቆጠርም፣ ዕውቀት ስለሌለው ማለት ነው። ፊዚክስ ገብቷል። እኔ እኮ በእንግሊዘኛው ስለተረዳሁት በእንግሊዘኛው ስክሮትድ ብሎ ስለምናገር አሁን ባልኮማ ያቀረብኩ ቪዲዮስ ትክክል። ስለዚህ ሁሉም ሰው ሲወለድ ሙስሊም ነው። እና አንተ ለምንድን ነው ሙስሊም ያልሆንከው? ሰው በይቀጥ ጠብቀኛለህ እስከዛ እሺ። እሺ፣ እነ ኡስታዝ ጀማል መጨመሩት ነገር ካለ ጨምሩበት። ኡስታዝ ወሒድም ኡስታዝ ወሒድ እንኳን ሂዷል መሰለኝ። ሌሎቻችሁ ካላችሁ ጨምሩበት። አረፍ ጀዛ ጀዛከላ ኸይርን። የምር በጣም በጣም በጣም ምርጥ ትምህርት ነው እየሰጠህን። አላህ ባረካ ያድርግልህ፣ ጨምሮ ጨማምሮ ይስጥ። አሚን አሚን። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ከሌላችሁም ክርስቲያኖች ግቡና እናወራ። ውስጥ ላይ ያላችሁ ጠይቁና ለሌሎች ይሻለን፣ ምንድን ነው ቦታ እንለቃለን። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ዋሌይኩም ሰላም። ማሻአላህ ጀዛክላህ ረን ኡስታዝ ፒኬ በጣም ደስ የሚል ነው ያደረግክልን። ኢንሻአላህ እኔ ጥያቄ አለኝ። ጥያቄ የሚሆነው ሁለቱ ነገሮች ነው። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ነው ጥያቄ አለኝ። ኢየሱስ ክርስቶስ ማለት ነቢዩ ዒሳ ክርስትናን ያስተምር ነበር ወይ በዘመኑ? ምክንያቱም ይህንን ጥያቄ ላነሳ ያስቻለኝ ምክንያት ምንድን ነው? በማርቆስ ወንጌል 1:38-39 እኔ መጣሁት ለማስተማር ስለሆነ